የአዲስ አበባ ከተማ አስተዳደር አገልግሎት አሰጣጡ በቴክኖሎጂ የተደገፈና ከማህበረሰብ ከነዋሪው ዘንድ የሚነሱ የአገልግሎት አሰጣጥ ቅሬታዎችን ለመፍታት ከወሰዳቸው እርምጃዎች መካከል አንዱ አዲስ መሶብ የአንድ ማዕከል አገልግሎትን መጀመር ነው። በዚሁ መሰረት በከተማ አስተዳደሩ የተጀመረው የአዲስ መሶብ የአንድ ማዕከል አገልግሎት በወደ ክፍለ ከተማዎችም እየተስፋፋ ይገኛል። አሁን የምንገኘው በቦሌ ቅርንጫፍ ነው። በዚህ ቅርንጫፍ ውስጥ እየተሰጠ ያለው አገልግሎት ምን ይመስላል፣ በምን መልኩ ማህበረሰቡ እየተገለገለ ነው የሚለውን ለመመልከት ወደናል። አብራችሁን ቆዩ። በቶሎን የስተናገድ ነው። እንደመጣን ትኬት ተቆረጠልን። ከዛ በኋላ ገባን፣ እዛ ማህተም አስደረግን፣ በቴሌ ብር ከፋል ጨረስ። አገልግሎቱ ወዲያው አንድ ደቂቃ አይቆይም እና በእዚያ መሰረት ተስተናግጄ ደግሞ አሁን ወደ ቤት እየሄድኩ ነው። ተገልጋዮች አዲስ መሶብ የአንድ ማዕከል አገልግሎት ትህትናን ከእውቀት ጋር አዳምሮ በሚያገልግሉ ሰራተኞችና ለስራ ምቹ በሆነ ከባቢ እየተሰጠ ያለ መሆኑንም በአድናቆት ገልጸዋል። ሰራተኞች በጣም እጅግ በጣም ጥሩ ትሁት ናቸው። በደንብ አስተናግረው ህንፃውን በተለይ ምንም መግለጽ አልችልም። በቃ ደስ ይላል። እስካሁን ድረስ አይቻል አቅም እንደዚህ አይነት ንጹህና የሚያምር እይታ ራሱ በጣም ደስ ይላል። ሰላም ተመልካዮቻችን እንግዲህ አዲስ መሶብ የአንድ ማዕከል አገልግሎት ከጧቱ ሁለት ሰዓት ተኩል ጀምሮ እስከ ማታ አንድ ሰዓት ተኩል ድረስ አገልግሎቱን ይሰጣል። እንግዲህ ለየት የሚያደርገው ነገር ምንድን ነው? ከዚህ ቀደምም እንደ ቅሬታ ሲነሱ ከነበሩ ጉዳዮች መካከል የነበረው አሁን መፍትሄ ያገኘው እስከ ማታ ምሽቱ አንድ ሰዓት ተኩል ከሚሰራው ስራ በተጨማሪ ማለት ነው አሁን በምንገኝበት በምሳ ሰዓት ላይም አገልግሎቱ ልክ እንደ ሌላው ጊዜ ይሰጣል። ሰዎች እዚህ ስፍራ ላይ የመጡ አገልግሎቶችን የተለያዩ አገልግሎቶችን በአንድ ቦታ ላይ እንዲያገኙ ምቹ መደላድልን የፈጠረ መሆን ችሏል። ወደ ዘጠና ስድስት አገልግሎቶች ነው የምንሰጠው። አገልግሎቶቹን ስንሰጥ ህብረተሰቡን እስከ ምሽት ድረስ ነው። ምሳ ሰዓት ላይ ሰራተኛ አይወጣም። በፈረቃ ነው እየሰራን ያለ ነው። ምሳ ሰዓት አገልግሎት ይሰጣል ማታም አምሽተን እስከ አንድ ሰዓት ተኩል በተለይ አከራይ ተከራይ ነንበር አካባቢ ገቢዎች ላይ በጣም ሰፋ ያለ ቁጥር ስላለ ምሽት ድረስ እስከ አንድ ሰዓት ተኩል ነው እየሰራን ያለ ነው። የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ምክትል ኃላፊ ወይዘሮ ፍቅርተ አበራ በዘርፉ የተጀመሩ ስራዎች ውጤታማ እየሆኑ መምጣታቸውን ገልጸው አገልግሎቱን የማስፋፋትና ነዋሪውን በተሻለ ደረጃ ተጠቃሚ የማድረግ ስራ ይቀጥላል ብለዋል። አሁን እያየናቸው ያሉት ነገሮች በጣም ጥሩ ናቸው። እነኚህን ግን በአስራ አንዱ ክፍለ ከተማ ማስፋት ይፈልጋል። በሌሎችም አገልግሎቶች በተለይ የህዝብ ቅሬታ፣ እንግልት፣ ውጣ ውረድ ብልሹ አሰራር ያለባቸውን አገልግሎቶች ደግሞ እየለየን ወደ ሲስተም እያመጣን የተገልጋዩን እርካታ የማሳደጉ ስራ የዚህ አመት ቀጣይነት ያለው ስራ ነው። አዲስ መሶብ የአንድ ማዕከል አገልግሎት ቦሌ ቅርንጫፍ ከተከፈተ ከወር ያልበለጠ እድሜ ቢኖረውም ከአምስት ሺህ በላይ ለሚሆኑ ነዋሪዎች አገልግሎት መስጠቱ ተመላክቷል።